በኢትዮጵያ በግል ሕክምናው መስክ በሀገሪቱ የመጀመሪያ የሆነው የአዲስ የልብ ሕክምና ሆስፒታል እና ታዝማ መስራች የሆኑት ካርዲዮሎጂስት ዶክተር ፍቅሩ ማሩ ከዚህ ዓለም ማረፋቸው ተገለጸ። በአዲስ አበባ ፈረንሳይ ለጋሲዮን በተለምዶ ጉራራ ተብሎ በሚጠራው አካባቢ በ1943 ዓ ም የተወለዱት ካርዲዮሎጂስት ዶክተር ፍቅሩ ማሩ ዕድሜያቸው ለትምህርት ስደርስ በኮከበ ጽባህ ቀዳሚ ኃይለሥላሴ ትምህርት ቤት የመጀመሪያ ደረጃ ትምህርታቸውን ተከታትሏል። የሁለተኛ ደረጃ ትምህርታቸውን አሰላ በሚገኘው ራስ ዳርጌ ትምህርት ቤት ተከታትሏል። በ1960ዎቹ መጀመሪያ ለአገር ፍቅር ከነበራቸው ጥልቅ ስሜት በመነሳትም የኢትዮጵያ የአየር ኃይልነት ምልመላ ሲከናወን ትምህርታቸውን አቋርጦ የኢትዮጵያ አየር ኃይልን ተቀላቀሉ። በወቅቱ አየር ኃይልን ለመቀላቀል ከተመለመሉ 27 እጩ አባላት መካከል በብቃት የአየር ኃይልነትን ስልጠናን አጠናቆ በጄት አብራሪነት የተመረቁት አምስት ብቻ ነበሩ። ከነዚህም ብቸኛው ጄት ስኳዶር ሆኖ የወጣው በእድሜ ትንሹ የነበረው ፍቅሩ ማሩ ነበር። በ1966 የአብዮቱን መፈንዳት ተከትሎ ደርግ ለስልጣኔ ስጋት ይሆናሉ ያላቸውን ግለሰቦች እያፈሰ ወደ እስር ቤት ማጋዝ ሲጀምር በሀገር ፍቅር ስሜት ተቆርቋርነታቸው የምታወቁትን የመቶ አለቃ ዶክተር ፍቅሩንም ማሳደድ ይጀምራል። የህዝቦች እኩልነትና አንድነት ይረጋገጥ ዘንድ ይታገሉ የነበሩት ዶክተር ፍቅሩም በደርግ እየታሰሱ መሆናቸውን ሲረዱ የሚወዱትን ሀገር ጥሎ ወደ ሱዳን ይሰደዳሉ። ከዛም ወደ ሲውድን በመሻገር የስደት ህይወትን ይጀምራሉ። በወቅቱ እሳቸውን መያዝ ያልቻለው ደርግም ሁለት ወንድሞቻቸውን ይገድልባቸዋል። በስዊድን ቆይታቸው በሀገራቸው ዲሞክራሲ ስርዓት እንዲገነባ በመላ አውሮፓ የሚገኙ የኢህአፓ የተማሪዎች ንቅናቄን በመምራት ጉልህ ሚናን ከመጫወታቸው በላይ በልብ ህክምናው ዘርፍ ስፔሻላይዝ በማድረግ በስካንዲቪያን አገራት ጭምር አንቱታን ያተረፉ ካርዲዮሎጂስት ናቸው። በ1990ዎቹ መጀመሪያ የኤችአይቪ ቫይረስ ስርጭት እንደ አገር ስጋት በደቀነ ጊዜ የቫይረሱን ስርጭት ለመግታት ሀገራዊ ጥሪ ሲደረግ በስዊድን ያሉ አጋር ድርጅቶችን በማስተባበር ወደ አገር ቤት ቀድሞ የዘለቁ የአገር ባለውለታ መካከል አንዱ ናቸው። ዶክተር ፍቅሩ ማሩ ከሩብ ክፍለ ዘመን የስደት ህይወት በኋላ ወደ አገራቸው ስመጡ በስፋት ያስተዋሉት ችግር በልብ ህክምና እጦት ምክንያት የሚሞቱ ህጻናትና ወጣቶች ቁጥር ማሻገብ ነበር። ያን ተከትሎ የችግሩን አሳሳብነት የሚያሳይ አስፈላጊውን ጥናት በማድረግ ወደ ስዊድን ሀገር ተመልሶ የስዊድን መንግስትንና የስዊድን ፈንድ የመሳሰሉ አጋዥ ተቋማትን በማስተባበር ወደ አገራቸው ተመልሶ ለአገሪቱ ብቸኛ የነበረውን የልብ ህክምና ሆስፒታል ያቋቁማሉ። ሰኔ 9 ቀን 9 1999 ዓ.ም አዲስ የልብ ህክምና ማዕከል ተመሰረተ። ሆስፒታል ማቋቋም ብቻውን በዘርፉ ያለውን ችግር መቅረፍ እንደማይቻል በማመን በርካታ የህክምና ባለሙያዎችን በራሳቸው በዶክተር ፍቅሩ ወጪ ስዊድን ድረስ በመላክ በልብ ህክምና ስፔሻላይዝድ ያደረጉ እውቅ ሐኪሞችን በማፍራት የሰለጠነውን ዓለም ህክምና ሙያ ወደ አገር በማምጣት ለእውቀት ሽግግር ብርቱ ዋጋ ከፍለዋል። በዚህም በሰለጠነው ዓለም ብቻ ይሰጥ የነበረውን ውስብስብ የተባለ የልብ ህክምና ወደ አገራችን በማምጣት ጉልህ ሚና የተጫወቱ የአገር ባለውለታ ናቸው። ካርዲዮሎጂስቱ ዶክተር ፍቅሩ ማሩ የወትሮ ህክምናውን ፍለጋ በከፍተኛ የውጭ ምንዛሬ ወደ ውጭ ይደረግ የነበረው ጉዞ በማስቀረት ባለፉት ሁለት አስርት ዓመታት ሀገሪቱ ልታወጣ የምትችለውን የውጭ ምንዛሬ በማስቀረት አሻራቸውን ያኖሩት ዶክተር ፍቅሩ በአዲስ ካርዲያክ የማይሰጡ የልብ ህክምናዎች የሚደረግበትን ታዝማ ኢትዮጵያ ውስጥ ደዌና የቀዶ ልዩ ህክምና ማዕከልን በመመስረትና አሁን ለደረሰበት ደረጃ በማብቃት ዛሬ በርካታ ህጻናትንና ወጣቶች በልብ ህክምና እጦት ምክንያት ከሚነጥቃቸው ሞት መታደግ የቻሉ ታላቅ የአገር ባለውለታ ናቸው። በጥቁር አንበሳ የሚሰጠውን የልብ ህክምና ለማዘመን ያላሰላሰለ ጥረት ሲያደርጉ የቆዩት ዶክተር ፍቅሩ በተለያዩ ጊዜያት በውድ ዋጋ የሚገዙ አላቂ የሕክምና መሳሪያዎችን በእርዳታ በማቅረብ በርካታ አስተዋጽኦ አበርክቷል። የታላቁ የኢትዮጵያ ህዳሴ ግድብ ስም መሰረት በወቅቱ በነበሩት የጤና ሚኒስተር ተመርጦ በተጣለባቸው ሀገራዊ ኃላፊነት መሰረት የግል የጤና ተቋማትን በማስተባበር ከ100 ሚሊዮን ብር በላይ ገቢ እንድሰበሰብ በማድረግ ደማቅ አሻራቸውንም አኑሬዋል። በጦርነቱ ወቅት የተጎዱ ትምህርት ቤቶችንና ተቋማትን ለማገዝ በሚደረግ ርብርብ ውስጥ ሰፊ አበርክቶ የነበራቸው ታላቅ ሰው ነበሩ። በሀገርና በህዝብ ቂም የለም የዶክተር ፍቅሩ ጽኑ እምነት ነው። ለሀገራቸው ጽኑ ፍቅሩ ያላቸው ዶክተር ፍቅሩ ባለፈው ስርዓት በተለያየ ወቅት ለእስር ተዳርጓል። ታዲያ ስርዓተ ለውጡን ተከትሎ ከእስር ቤት ሲወጡ ዜግነት ወዳላቸው ሲውድን ሀገር ለህክምና ይጓዛሉ። በዛን ወቅት ተመልሶ አይመጡም ተብሎ ብዙ ስናፈስ እርሳቸው ግን በጥቂት ሳምንታት ነበር ወደ ሀገራቸው ተመልሶ የገቡት። ይህ ሁሉ በደል ደርሶቦት እንዴት ወደ አገሮ ልመለሱ ቻሉ ተብሎ ሲጠየቁ ምላሻቸው አጭርና ግልጽ ነበር። በሀገርና በህዝብ ቂም የለም ነበር ያሉት ምላሻቸው ላለፉት 19 ዓመታት በክራይ ቤት አገልግሎት ስሰጥ የቆየውን አዲስ የልብ ሕክምና በዘርፉ ያገ ሀገሪቱ የልዕቀት ማዕከል ለማድረግ ከነበራቸው ጥልቅ ፍላጎት በመነሳት ለመኖሪያነት በገዙት መሬት ላይ ደረጃውን የጠበቀ ባለ ስምንት ወለል ህንፃ በመገንባት በቅርቡ ሆስፒታሉን ወደ አዲስ ምዕራፍ በማሸጋገር ሂደት ላይ ነበሩ። ነገር ግን ባጋጠማቸው የጤና እክል ምክንያት በስዊድን ሀገር ሕክምናቸውን ሲከታተሉ ቆይተው በተወለዱ በሰባ አራት ዓመታቸው ከዚህ ዓለም ድካም አርፈዋል። ካርዲዮሎጂስት ዶክተር ፍቅሩ ባለትዳር እና የሁለት ሴት ልጆች አባት እንዲሁም የአራት የልጅ ልጆች አያት ነበሩ። የዶክተር ፍቅሩ ማሩ የቀብር ስነ ስርዓት በስዊድን ሀገር የሚፈጸም ሲሆን በአገር ውስጥ ሀዘን መካፈል ለሚፈልጉ አዲስ አበባ ጃክሮስ እግዚአብሔር አብ ቤተ ክርስቲያን አጠገብ ከቪዥን ትምህርት ቤት ጀርባ በሚገኘው መኖሪያ ቤታቸው መድረስ የሚችሉ መሆኑን እንገልጻለን አዲስ የልብ ህክምና ሆስፒታል ማኔጅመንት ና ሰራተኞች ታዝማ የውስጥ የደዌና የቀዶ ልዩ ህክምና ማይከል ማናጅመንት ና ሰራተኞች ለቤተሰቦቻቸው እንዲሁም ለመላው የኢትዮጵያ ህዝብ መጽናናትን ይመኛሉ እጅግ አሳዛኝ ትልቅና እውቁ ዶክተር ህልፈታቸውን በማስመልከተም ነው በርካቶቹ ሀዘናቸውን እየገለጹ እንደሚገኙ ጭምርም ኢትዮጵያ ላይ የልብ ሕክምና ምን ያህል አስፈላጊ እንደሆነ በተለይ የህዝብ በጣም በሚያሳዝን ሁኔታ መከራና ስቃይ የማይወዱት የኢትዮጵያ ልጅ እንደነበሩ ጭምርም ነው። በርካቶች እሊት ከተያዙ በኋላ ከሀገራቸው የሚሸሹበትም ነው። እሳቸው ግን እሳቢያቸው ለሀገሬ ምንሰራሁት የሚል እሳቤ እንዳላቸው ጭምርም ነው። ሀገሬ ለእኔ ምንሰራችልኝ ከማለት ይልቅ ለሀገሬ ምንጠቀምኳት ምንሰራሁላት የሚል አባባል እንዳላቸው ጭምርም፣ እጅግ አስገራሚ የሀገር ፍቅር እንደነበራቸው ጭምርም ነው የህይወት አጋሮቻቸው ወይም ጓደኞቻቸው ሲገልጹ የነበሩት በጣም አስገራሚ ሰው እንደነበሩ ጭምርም ብዙ ባለውለታ ለኢትዮጵያ የዋሉት ዶክተር እንደነበሩ ጭምርም ህልፈታቸው በርካታ ኢትዮጵያኖችን እንዳሳዘነ ጭምርም ነው። እንደዚህ አይነት ታላቅ ሰው ሲያልፍ ለሀገሪቷ ምን ያህል ጉዳት እንደሆነም እየታወቀ ነው በማለትም ነው በርካቶቹ የገለጹ ያሉት የኢትዮጵያ ባለውለታ የምን ጊዜም የኢትዮጵያ ምርጥ ልጆች መካከል አንዱ እሳቸው እንደሆኑ ጭምርም በተለይ ለህዝቦቿ ምን እንደሚያስፈልግ ምን መደረግ እንዳለበት በሕክምና ዙሪያ ብዙ ውጣውረድ ዋጋ የከፈሉ ዶክተር እንደሆኑ ጭምርም እድሜ ዘመናቸውን ደከመኝ ሰለቸኝ ሳይሉ ለህዝባቸው አገልግሎት ሲሰጡ የነበሩት በርካቶችን ከሞት የታደጉት ዶክተር እንደነበሩ ጭምርም የወጡት የህይወት ታሪካቸውን በማስመልከት እኔ ነመሰለ በጣም በሚገርም ሁኔታ ድንቅ ዶክተርና ጀግና ሰው በማለትም በርካቶቹ እያወደሷቸው እንደሚገኙ ጭምርም የወጡት መረጃዎችን በማስመልከት አጠቃላይ ሆስፒታሉ ሐዘኑን እንደገለጸ ጭምርም ነው የወጡት መረጃዎችን በማስመልከትም ለእናንተ ይዘንላችሁ የመጣ ዶክተር ፍቅሩ የኢትዮጵያ ምርጥ የምንጊዜም ምርጥ አቅሞች መካከል አንዱ እንደሆኑ ጭምር ማረም ነው እየደረሱን መረጃዎች የሚያሳዩት። ሚኪ ነኝ፣ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ለሰዓታት ያሉኝ መረጃዎች ይመስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።